የኢትዮጵያ ምንጊዜም ተቀናቃኝ የሆነችው ጠላት ሀገር ግብፅ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች ሲሉ የሀገሪቱ ፕሬዝዳንት አልሲሲ ተናገሩ። ግብፅ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዝዳንት አብዱል ፈታህ አልሲሲ ለቀናት ጉብኝት ካረጉ ለገቡት ኤርትራ ፕሬዝዳንቱ ተናግረዋል። ግብፅ በምታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደም በሁለት ሀገራት የጋራ ጉዳይ ላይ ለመምከር ካይሮ ለገቡ ፕሬዝዳንት ኢሳያስ አፈወርቄ ፕሬዝዳንት ሲሲ አገራቸው የኤርትራ ደጋፊ መሆናቸውን ገልጸዋል። ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ኦታዊ መረጃ ማስደመት ጀምረናል። በቅድሚያ ረስታ ዜናዎቹን እነግራችኋለን። አብራችሁን ቆዩ። ወራት የቀሩት የሀገራዊ ምርጫና የፖለቲካ ፓርቲዎች ስጋት። ስድስተኛው ሀገራዊ ምርጫ መራዘም ውዝግብ አስከትሎ የነበረ ሲሆን ራሳቸው ከምርጫ ገለሉ ፓርቲዎች ነበሩ። ባሳለፍነው ሳምንት የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ሀገራዊ ምርጫ ግንቦት 24 2018 ዓ ም እንደሚካሄድ ጊዜያዊ ጊዜ ሰሌዳ አውጥቶ ለውይይት አቅርቧል። ምርጫ ቦርድ ጥቅምት አስር 2018 ዓ ም ከፖለቲካ ፓርቲዎች ላይ ባካሄደው ዝግ ስብሰባ የዘንድሮ ምርጫ ለማካሄድ የያዛቸው እቅዶች በጊዜያዊ ጊዜ ሰሌዳ ላይ አስቀምጠዋል በዚህም ጉዳይ ዜና ትንታኔያችን አካቱታል እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል ቤተሰብ ለመሆን ላይክ ሸር ሰብስክራይብ ማድረግዎን እንዳይረሱ ወደ ዕለቱ የመጀመሪያ ዜና ትንታኔያችን ስናልፍ ግብጽ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች ሲሉ የግብጾ ፕሬዝዳንት አብዱል ፈታል ሲሲ ተናግረዋል። ግብጽ በምታስመርቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደም በሁለቱ ሀገራት የጋራ ጉዳይ ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቅ አብርሃ ፕሬዝዳንት ሲሲ ሀገራቸው የኤርትራ ደጋፊ መሆናቸውን ገልጸዋል። ግብጽ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዝዳንት አብዱልፈታ አልሲሲ ለቀናት ጉብኝት ካይሮ ለገቡ ፕሬዝዳንት ኢሳያስ አፈወርቄ ተናግረዋል። ከዚህ ቀደም ከዚህ ቀደምም ግብጽ በተደጋጋሚ የጎበኘው ፕሬዝዳንት ኢሳያስ አፈወርቄ የአሁኑ ጉብኝታቸው ፕሬዝዳንት አልሲሲ ግብዣ የሚካሄድ ሲሆን ለአምስት ቀን የሚቆይ ነው። ፕሬዝዳንቱ ጽሕፈት ቤት የወጣው መግለጫ እንደሚያመለክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራ ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆናቸውን ተናግረዋል። ይህ የፕሬዝዳንት አልሲሲና ፕሬዝዳንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳ የነበረው ባህር በር የማግኘት ጥያቄ በተመለከተ ጠቅላይ ሚኒስትር አብይ አህመድ በተወካይ ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነበር። ቀይ ባህር ጉዳይ ለኢትዮጵያ ህጋዊ፣ ታሪካዊና መልካ ምድራዊ ኢኮኖሚያዊ መሆኑን የገለጹ ጠቅላይ ሚኒስትር አብይ አህመድ ባለፉት ሰላሳ ዓመት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለ በመሆኑ ሊስተካከል እንደሚገባው አጽንኦት ሰጥተው ተናግረው ነበር። በኤርትራ በኩል በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነት የሚጻረር በሆኑ ተቀባይነት እንደሌለው በመግለጽ ስትቃወም ቆይታለች። ቢሆንም ግን ጠቅላይ ሚኒስትር አብይ አህመድ የሀገሪቱ ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር እንዲታጣ የተደረገበት መንገድ ምንም አይነት ህጋዊ መሰረት የሌለው በየትኛውም የሀገሪቱ ከፍተኛ ስልጣን አካል ወይም በህዝብ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝለት እንደሚገባ ተናግረዋል። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትር አብይ አህመድ ሀገራቸው የጦርነት ፍላጎት እንደሌላ፣ ነገር ግን ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ይህን ንግግር በኤርትራ የተነጣጠረ ንግግር ካደረጉ ከአንድ ቀን በኋላ ነው ጨርቄ ማቄን ሳይሉ ወደ ካይሮ በማቅናት ከግብፁ አ ፕሬዝዳንት አብዱል ፈታህ አልሲሲ የተገናኙት ፕሬዝዳንት ኢሳያስ በተለያየ ጉዳይ መወያየታቸው ተነግረዋል። ለኢትዮጵያ ታላቅ ህዳሴ ግድብ ምክንያት ለአመታት በዘለቀው ዝግብ የምትገኘው ግብፅ በሶማሌም ጨምራ ባለፉት ዓመታት ከኤርትራ ጋር የጋራ ግንባር በመፍጠሯ ይታወሳል። ኢትዮጵያ የባህር በር ፍላጎት ተከትሎ በኢትዮጵያ በኩል ስጋት ሰዓት የተደነቀነባት ኤርትራ ፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኙ ይሆን? በአሁኑ ጉብኝታቸው ፕሬዝዳንት ይህን ድጋሜ እንዳረጋግጡላቸው የወጣው መግለጫ መላክተዋል። ሁለቱም መሪዎች በተጨማሪም ጦርነት እየታመሰ በምትገኘው በሱዳንና በሶማሌ ጉዳይ ተወያዩ ሲሆን ዓለም አቀፍ ሕግ በተለይ የቀጠናው ሀገራ ነጻነት ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት መስጠታቸውም ተናግረዋል። መሪዎቹ ካይሮ ላይ የተገናኙት ሁለት ዓመት ባለፈው የእርስ በርስ ጦርነት ውስጥ የምትገኘው ሱዳን ዋነኛ ተፋላሚ የሆኑትና በኤርትራና በግብፅ የሚደገፍ የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠሙ በኋላ ነው። ግብፅ ኤርትራና ሶማሌ ባለፉት ዓመታት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነው። በ1990 ደም አፋሳሽ ድንበር ጦርነት አድርገው ለ20 ዓመታት በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ነው ግንኙነታቸው አሻሽለው በትግራይ ውስጥ የተካሄደው ጦርነት ውስጥ በጋራ እስከ መዋጋት ደርሰው ነበር። የትግራይ ጦርነት ያስቆመ የፕሪቶሪያ ስምምነት ከተፈረመ በኋላ ግን ግንኙነታቸው የሻከረው የኢትዮጵያና ኤርትራ መንግስት የኢትዮጵያ ወደብ ፍላጎት ተከትሎ የበለጠ ወደ ተካረረ ሁኔታ ገብተው ጦርነት እንዳይቀሰቀስ ስጋትም ተፈጥሯል። ወራትን የቀሩት ቀጣዩ የሀገራዊ ምርጫና የፖለቲካ ፓርቲዎች ስጋት ባለፈው ሳምንት የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛ ሀገራዊ ምርጫ ግንቦት 24 2018 እንደሚካሄድ ጊዜያዊ የጊዜ ሰሌዳ አውጥቶ ለውይይት ቀርቧል። ረቂቅ የጊዜ ሰሌዳው የምርጫ ጽህፈት ቤት ከማደራጀት ጀምሮ እስከ ምርጫ ውጤት ማሳወቂያ ድረስ ያሉት ተግባራት የሸፈነ ነው። ይህ የምርጫ አስፈጻሚ ምልመላ ይካሄዱበታል ካለው ከጥቅምት 17 ጀምሮ የምርጫ አጠቃላይ ውጤት ይፋ ይሆንበታል እስከ ቀደበት ድረስ ሰኔ ሶስት ድረስ የሚዘልቅ ነው። ቦርዱ የፖለቲካ ፓርቲ ጋብዞ የነበረ በዚህ ረቀቅ የጊዜ ሰሌዳው ውይይት በማድረግ አልሞ የነበረ ቢሆንም ከፓርቲዎች የቀረበውን የጊዜ ሰሌዳው ወደጎን ያለው ጠንካራ ሀሳቦች አስተናግዷል። ፓርቲዎች ረቂቅ የጊዜ ሰሌዳው በፊት የሚቀርሙ ሌሎች መልሱ የሚያሹ እንገብጋቢ የሰላምና የጸጥታ ጉዳይ መኖራቸውን አንስተዋል። ይህ በግማሽ ቀን ለማጠናቀቅ ታቅዶ የነበረው ስብሰባ ሙሉ ቀን እንዲወስድ ምክንያት ሆነዋል። ቦርዱ ያቀረበው የመወያያ አጀንዳም አቅጣጫ ለውጥ አብዛኛው በሀገሪቱ ባለ የጸጥታ ችግር ላይ ያነጣጠረ እንደነበር ቢቢሲ ያነጋገራቸው የፖለቲካ ፓርቲ አመራር ገልጸዋል። ስብሰባው በቦርዱና በፖለቲካ ፓርቲ መካከል የተካሄዱ ሳይሆን የጸጥታ አካላት የሚወያዩ ይመስል ነበር ያለው አንድ ተሳታፊ ስለነበረ ሁኔታ በቢሲ ተናግረዋል። ውይይቱ ላይ የተሳተፉት አንድ የፖለቲካ ፓርቲ አመራር እንደተናገሩት በርካታ የፖለቲካ ፓርቲ ውይይቱ የተካፈሉ ሲሆን ወደ አርባ የሚደርሱ ተናጋሪዎችም ሀሳብ ሰጥተዋል። አብዛኞቹ የተሰነዘሩት ሀሳቦች መጪ ሀገራዊ ምርጫ ለማካሄድ አስቻይ ሁኔታ አለመኖሩን ያለመ ያተኮረ ነበር። ሀገሪቱ አሁን ያለችበት ምርጫ ቦርዱ ያወጣውን ጊዜ ሰሌዳ ለማሳካት እንደማይችል ተሳታፊዎች ስጋታቸውን ገልጸዋል። በመሆኑም ከምርጫው በፊት ወሳኝ የሆነ የሀገሪቱ የጸጥታ ችግር መጨምሮ መስተካከል ያለባቸው ጉዳይ እንዳሉ ፓርቲው አስምሮበታል። ፓርቲዎቹ ያነሱትም ስጋቶች አወዛጋቢ ከነበረውና የግጭት መካረር መነሻ የሆኑ ስድስተኛ ሀገር ምርጫ አስቀድሞ ሊነሱ የነበሩ ናቸው። አንድ የስልጣን ዘመን በኋላ አዳዲስ አካባቢ ግጭት ተቀስቅሰው ሀገሪቱ ውስጥ ያለው የጸጥታ ችግር ሳይፈታ የዚህ ዓመት ምርጫ ወራቶች እቅድ እቅድም እድሜም ቀርቶታል። የኢትዮጵያ ሶሻል ዲሞክራቲ ፓርቲ ሶባ ሊቀመንበር የሆኑ ዶክተር ራሄል ባፌ ምርጫ ቦርድ ለውይይት ያቀረበ ሀሳብ ቦርዱ ፖለቲካ የተለያዩ ክፍለ ዓለማት ላይ ውይይት የሚሆኑ ጥያቄ የፈጠረ ነው ብለዋል። በአማራ ኦሮሚያ፣ በትግራይ ክልል ግጭት ባሉበት ቦታዎች የሰላም እጦት የሚታየው የህዝብ ለአምስት ዓመት የሚመራው መሪ ይመረጣል ተብሎ የጊዜ ሰሌዳ እስከ ማውጣት መድረሱ እንዳስገረማቸውም አክለዋል። በህይወት የመኖር መብት ያልተረጋገጠበት ብዙ ዜጋ ያለው ሌላው ቀርቶ ውሃ ለመቅዳት እንጨት መልቀም ደህንነት የማይሰማው ህዝብ ያለው ያሉት ዶክተር ራሄል ከምርጫው በፊት ቅድሚያ ሰጥቷቸው ሊስተካከል የሚገቡ ጉዳይ እንዳሉ አንስተው፣ የእናት ፓርቲ የውጭ ግንኙነት ኃላፊ ጌትነት ወርቁም ከዚህም የተለየ ሀሳብ የላቸውም። ከፍተኛ ምክር ቤት የመቀመጫ የሚይዙ ክልሎች ግጭት ውስጥ አሊያም ጦርነት መግባት በመሆኑ የጠቀሱት አቶ ጌትነት ይህ በሆነበት ሁኔታ 50 በመቶ ውጤት አምጥቶ ህጋዊ መንግስት መመስረት ይቻላል የሚል እምነት እንደሌላቸው ተናግረዋል።